አቤል ዛሬም እንደ አዲስ ሄርሜላን እንደማያውቃት ዛሬም እየተከረባበት እያወራ ነው። ሩታም ደግሞ እንግዲህ ሀሳቧን እንደማትቀይር ማለት ፍቹን እንደማትቀይር ሀሳቧን እና አብርሽ ልጁ ነው። ልጁን ማሳደግ ይችላል ማለት ግዴታውም ነው ልጁን የመንከባከብ። ከእኔ ጋር ግን ምንም የሚያገናኘው ነገር የለም ብላለን። ሰላም ሰላሞች ብቻ ነው። ለቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ያው ሩታ ዛሬ ስታናግራት ነበረ እና በምታናግርበት ሰት በመጀመሪያ ግን ሩታ በጣም አምሮባታል። ማን እንድናት ጓዳ የእናት ቤት እኮ ማለት ነው። ባትበሉ ባትጠጡ ዝም ብሎ ሞላ ሞላ ነው የሚያደርጋችሁ እና ደንቦጭ ደንቦጭ ብላለች ሩታ ማለት ነው። አምሮባታል ከምሬ እኮ ነው። እናት ዓለም እናት ዓለም እናት ትኖር ለዘላለም ማን እንደ እናት ሁሉም ነገር ብታጠፉም ብታለሙም እና ድብቅ ሽፍን ገመና ሸፋኛችን ነችና እና ምንድነው ከቤተሰቦቿ ከሄደች በኋላ ሩታ በጣም ነው ያማረባት። እንግዲህ ያምያም እየተነሳ ብዙ ጊዜ ሩታን ታይ ነው የሚሏት ማለት ነው። እኔ እኮ ምን አይነት አተተውላችሁ ይግራ የሚገባኝ ነገር እዚህ ጋር የሚያረጋጋት የሆነ ተስፋ የምጥልበት ነገር እያየች አይደለም። አብረሽም ቢሆን እኮ በመጀመሪያ ማለት ነው ይወላቸው እኔ ሰውን መብት እንደዚህ ምናም መጋፋት ያ አይደለም መጋፋት ሳይሆን አብርሽ ይሄን ትዳር ካልፈለገው የምር ትዳሩን ካልፈለገው ከሩታ ጋ የሆነ ተስፋ ከቆረጠ ፍቅሩ ካለቀለት እኮ መብቱ ነው። ሕይወት መጀመር መብቱ ነው። እዚህ ጋር ምክንያቱም ይሄ የራሱ ሕይወት ስለሆነ የእሱን ሕይወት ማንም ሊኖርለት ስለማይችል። ግን ደግሞ የሚያወሩት ወሬ እየተቀናጀ ነው። በዛ በኩል ሌሎች እየወጡ አብርሽ እየከፋው ነው እያለቀሰ ነው ይላሉ። በዚህ በኩል ስናየው ደግሞ አብርሽ እንኳን አይደለም የሚያለቅስ እንኳን አይደለም ማልቀስ፣ ጭራሹ ማልቀስ ትዝውላ የሚለው አይመስልም። በጣም ደስተኛ ነው የምናየው፣ ከሄርሜላ ጋር ማለት ነው። እና ሩታ ይሄን ነገር እያየች ባሏ ከሌላ ሰው ጋር ሆኖ እያየች እንደዛ እየተለጣጠፈች እየሳመች እያየች ምን ተስፋ አድርጋ ነው እንድትተው የምትፈልጉት? በጣም ብዙ ጊዜ መካሪ ተብዬዎች ሩታ ላይ ነው የምትጫሉ። በቃ ተዩ ነገሩን፣ በቃ ተዩ ሩታ። እኮ መተው እኮ በአንድ ደቂቃ የሚያልቅ ነገር ነው፣ በቃ እሺ ትችዋለሁ ማለት እኮ ትችላለች፣ ግን እዚህ ጋር ደግሞ የሚያረጋጋት ነገር ትፈልጋለች። ገባችሁ? አለ ይልቁንስ ይህን ጥያቄ መጠየቅ ያለባችሁ አብርሽን ነው። የምር ማለት የሆነ ትልቅ ሰይዛችሁ አብርሽ የምር ትዳሩ የሚፈልገው ከሆነ ወደ ቤቱ ወደ ልጁ እንዲመለስ ማድረግ ሄርሜላን መተው እዚህ ጋር ከሄርሜላ ያለው ሕይወት እንደማያዋጣ መንገር ነው የሚሻለው እኔ ከሄርሜላ ጋር የያዘው አዲስ ፍቅር ትኩስ ፍቅር ወላፈን የሆነ ፍቅር ነው ልፍ ሲል አሁን እንዴት ነው? አውሎ ንፋስ አርገው ግቧር ግቧርን እንደሚጥላችሁ ለደቂቃም ቢሆን ማለት ነው። እና የሄርሜላ ላይ እና የአብርሽ ፍቅር እንደዛ እየመሰለ ነው። አሁን ወላፈን ነው ውዶች ዬ እኔ ሬሌ የሆነ ፍቅር አይመስለኝም ማለት ነው። ምክንያቱም በቃ ልክ አይደለም ነገሩ ቅንብርብር ያለ ነገር ነው። እና እና አቤል ደግሞ እንግዲህ መታሰር አለባቸው እያለ ነው ማለት ነው እንግዲህ ያው ከሄርሜላ ማለት የአቤል ጓደኛ ነች፣ የብሩክ ጓደኛ ነች። አምጥተው ያስተዋወቁት እነሱ ናቸው። የአምስት መቶ ሽፍር ሰዓት ያሰጡት እነሱ ናቸው። ኢብን እንኳን ከሀገር እንዲወጣ ሊያደርጉት ነበር ከሄርሜላ ጋር እንዲዝናና የት ነው? የት ነበረ? ደቡብ አፍሪካ ላይ ያለችው ጉምዛ ሀገር ያለችው በእናታቸው መጀመሪያ የመጣች ጊዜ እዛ ሀገር ውስጥ ያስታዝናናው ነበረ። እና አቤላውን ዛሬ እንደማያውቀ ሆኖ እውነት ገብተሽ ከሆነ ምናምን ቅብጠርስ ይላል ማለት ነው። እንደምትገባ በደንብ ነው የምታቀው። ምክንያቱም እነ ይብላችሁ እኮ ጠርታችሁ አስገብታችኋታል አደል? እንደ እኔ አንዳንዴ ማለት ነው። በሄርሜላ ብዙ አልፈርድም። አንደኛ ነገር ልፈርድ የምችለው ባብርሽ ነው አብረሽ ካልፈለገ ሁሉን ነገር መተው የሚችለው እሱ ብቻ ነው ከዚህ ጋር ማለት ነው እሱ ፊት ስለሚሰራ ነው ሄርሜላ እንደዚህ ነው ሲቀጥል ደግሞ አቤል ልክ ሄርሜላን እንደማታርገ እንደማታውቃት አድርገ ባታወራ ጥሩ ነው ገብተሽ ከሆነ ምናምን በደንብ ታቃለ በደንብ ነው የሚገባ ማለት ነው ፍላጎታችሁማ አብረሽና ሩታ እንዲለያዩ ትፈልጉ ነበር አንተና ብሩክ በእውነት ይሄማ ትፈልጉት ነበረ ግን ያው ሰው ካለው ደግሞ ፈጣሪ ያለ ይበልጣል ማለት ነው። ምናልባት ይሄ ልጅ መጥቶ ሲወለድ ሰላም ሊያደርጋቸው ይችላል። እና ምንድን ነው አሁን ሩታ ወደ ፖሊስ ከሄደች አብርሽና ሄርሙ ጉዳችሁ ፈላ። በቃ በቅርቡ ከእጃችሁ ከርቸሌ ነው የሚገባው። እመኑ። ምክንያቱም እየተደረገ ያለው ነገር አግባብ አይደለም። እኒ እኔ እኮ ተፋተቶ እስከሚጨርሱ ምን አለበት ብጠብቅ። ሄርሜላ ደግሞ በይህ ቪዲዮ በቃ ከላዩ ላይ መንጠልጠል በጣም ይደብራል። የምሬን ነው። መጀመሪያ ወይ ይፋቱ በቃ። ሄርሙ አረጋዩ ጥሩ አይደለም። አሁን ለስማችሁ ራሱ ጥሩ አይደለም እኮ። እስር ቤት ሄዳችሁ በእኔ ላይ ማገጠብላውን ብታስቀፈድድሽስ። ሄርምዬ ምን ሆና ነው? እች ልጅ ግን በጤናዋ ነው?